ሰላም የእግዚአብሔር ቤተሰቦች፣ እንዴት ሰነበታችሁ? ዛሬ ዘንላችሁ የምጣነው ቪዲዮ ሰሙነ ሕማማት እየደረሰ ስለሆነ አባቶቻችን ዛሬ በሆሳእና ዋዜማ የማያዘዙት ትዕዛዝ ምን እንደሆነ ለመግለጽ ነው። ለቻነላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌሎች ቢነሱ የምትሏቸው ሀሳቦች ካሉ በኮሜንት አስቀምጡልን። እንግዲህ ዛሬ በሆሳእና ዋዜማ የሚነበበው ምንባብ የሚገልጽ በዋናነት በሰሙነ ሕማማት ምን ምን ማድረግ ምን ምን አለማድረግ እንዳለብን ነው የሚገልጸው። የሚደረጉ ነገሮች ስግደት፣ በዚህ ሳምንት የክርስቶስን መከራ በማሰብ ይሰግዳል። እንባ፣ በዚህ ሳምንት የክርስቶስን መከራ በማሰብ ይለቀሳል። ምግብ መክፈል፣ በዚህ ሳምንት ክርስቶስ ለእኛ ብሎ የተቀበለውን መከራ በማሰብ ከምግባችን በመክፈል እንመጸውታለን። በዚህ ሳምንት የቻለ ጫማ አለማድረግ የበለጠ ክብር ለማግኘት ይጠቅመዋል። የማይደረጉ ነገሮች ሰላምታ፣ በዚህ ሳምንት የሚደረግ ሰላምታ የይሁዳ ሰላምታ ነውና ሰላም አይባልም። ዳግመኛም ገና በመስቀሉ ሰላምን አላወረደምና ሰላም አይባልም። ሩካቤ ስጋ ሩካቤ ስጋ በሁሉም አጽዋማት የተከለከለ ቢሆንም በተለይ በሰሙነ ሕማማት ማድረግ እንደማይገባ ሐዋርያት አጽንኦት ሰጥተው ተናግረዋል። ኑዛዜ ወይም ፍትሐት፣ አዳም ገና ከኃጢአት ማሰሪያ አልተፈታምና ኑዛዜ ወይም እግዚአብሔር ይፍታህ አይባልም። ክርስትና፣ ከጌታ ጎን የሚፈሰው ማየ ገቦ ገና ነውና ልጅነትም ገና አልተሰጠምና ክርስትና ማስነሳት አይቻልም። መንፈሳዊ ሹመት መሾም ወይም መሾም አይቻልም። ቅዳሴም አይቀደስም። መስቀል መሳለምና መሳለምም ክልክል ነው ገና ክርስቶስ አልተሰቀለምና። በዚህ መሰረት ሐዋርያት በትእዛዛቸው የተናገሩትን እንዲህ ይላል። የሮሜ ሊቀጳጳስ አብሉዲስ ከሰራው ሥርዓት የተገኘች እርሷም የሐዋርያት ትእዛዝ ናት። በሥርዓት መጽሐፍ በሀያ ሁለተኛው አንቀጽ እንደተጻፈ የአይሁድ ፋሲካ በሚሆንበት በሕማማት ሰሞን ህዝቡ ሁሉ በታላቅ መጠበቅ ይጠበቁ፣ ከፈቃደ ሥጋ ሁሉ ይጹምባት። የሐዘንን እንጂ የደስታን ቃል እስከ አለመናገር ደርሰው የማይታመም ጌታ ስለ እኛ መከራ እንደተቀበለባት፣ እኛም መከራውን እንታገስ ዘንድ ስለ በደላችን ለእኛ መሆን የሚገባውንም መከራ እንደተቀበለ ታውቃላችሁ። ዳግመኛም ስለ እኛ የተቀበለውን መከራ በመቀበል አንድ እንሆን፣ ሁለተኛ በሰማያዊት መንግስቱ አንድ እንሆን ዘንድ በዚችን በሰሞን ሕማማት ሰሞን የሚገባ ምግብ እንጀራ፣ ጨውና ውሃ ብቻ ነው። አንድ ሚመን የታመመ ቢሆን ወይም ክርስቲያን በሌለበት አገር ሆኖ ሳያውቅ የሕማማት ሰሞን ቢያልፍ ወይም በደውየ ውስጥ ሆኖ ቢቀርበት ከባለ ሀምሳ በኋላ ሰውነቱን በማድከም ደስታን ያድርግ። ባለመፍራት እንዳይጠፋ ውስጣዊ ሰውነቱን ይመርምር። ከተሰራው ስርዓት ሌላ መሰረት እንዳያደርግ ይህንኑ ብቻ ይጹም። በማወቅ ሰው ይህንን አያፋርስ። አንድ ጊዜ ብቻ ያድርግ እንጂ በሽታው ከልክሎት ወይም ሳያውቅ ቢቀርበት ሌላ መሰረት አይመስርት። ዳግመኛም በሰላሳ ስምንተኛው የቀኖና አንቀጽ ተነገረ። እይታችን የከበረች ትንሣኤው ሌሊት በታላቅ ጥንቃቄ ትሁን፣ እስከሚነጋ ድረስም ማንም ፈጽሞ አይተኛ። ሁለተኛም ጾምን ከመፍታታቸው በፊት ገላቸውን በውሃ ይታጠቡ። ሕዝቡም ሁሉ መብራትን የሚያበሩ ይሆኑ። በዚያ ሰዓት መድኃኒታችን ዓለሙን ሁሉ ነጻ አድርጓልና ሰማያውያንና ምድራውያን በውስጡ ያሉትም ሁሉ አመለኩት። እርሱ ከሙታን ተለይቶ ተነስቶ ወደ ሰማያትም ወጥቶ በአብ ቀኝ ተቀምጧልና ዳግመኛም ለእያንዳንዱ እንደየስራው በመክፈል በዓለሙ ሁሉ ይፈርድ ዘንድ በአባቱ ጌትነት ከመላእክቱ ጋር ይመጣል። በጎ የሰራ የሕይወት ትንሣኤን፣ ክፉ የሰራ የፍርድ ትንሣኤን ይነሳል ተብሎ እንደተጻፈ። ስለዚህ ሁልጊዜ ነቅተን መኖር ይገባናል። የእግዚአብሔርም የጸጋውን ቦታ እስከምናገኝ ድረስ ለዓይኖቻችን እንቅልፍም ለሽፋሽፍቶቻችን ሽልብታን አንስጥ። ክርስቶስ በከበረ ደግሞ የዋጃችሁ የተወደዳችሁ ወንድሞች ሆይ በፍጹም መረዳትና በማስተዋል የከበረች የፋሴካን ቀን በዓል ታደርጉ ዘንድ ይገባችኋል። በመጋቢት ወር በሀያ አምስት ቀንና ሌሊቷ ይተካከላልና ጌታችን በአንዲት ዓመት ሁለት ጊዜ መከራ አልተቀበለምና፣ እንግዲህ ቁጥሩን ተረዱ። እናንተም ተጠንቅቃችሁ የመከራውን መታሰቢያ በእየዓመቱ አንድ ጊዜ አድርጉ፣ ስለ እኛ ሙቷልና። ከአይሁድም ጋር በዓል በማድረግ አትተባበሩ፣ በእኛና በእነርሱ መካከል ፍቅር የለምና። እነርሱ በስንፍናቸው የተቆጠረውንም ሱባኤ ባለማወቃቸው የሚፈጽሙ እየመሰላቸው ስተዋልና፣ ስለዚህ በዓለሙ ሁሉ የጐሰቆሉና ከጽድቅም የወጡ ሆኑ። እናንተ ግን የመጋቢትን ወር 25ኛውን ቀን ጠብቁ። ይህም በአረቦች አቆጣጠር መጋቢት 29 ቀን ነው። ይህንንም ቁጥር ከ15 እስከ 25 የሌሊቱን መባቻ ጠብቁ። ዳግመኛም የፈስን አቆጣጠር አትሳቱ። ፋሲካ በአንድ ዓመት ሁለት ጊዜ እንዳይሆን አቆጣጠሩን ባለመረዳት ከወሳይና ቀድሞ እንዳይውል የጌታችንና የመድኃኒታችን የኢየሱስ ክርስቶስ የከበረች የትንሣኤው ቀን በክርስቲያኖች ዘንድ በዕለተ እሁድ ይሁን እንጂ የከበረች የፋሲካም ጾም ከሰኞ እስከ ፋሲካ ዋዜማ እስከ ቀዳሚት ሰንበት ይሁን። በህማማትም ሰሞን ከእንጀራ ከጨውና ከውሃ በቀር ምንም ምን አትብሉ። በእነዚህም የጾም ቀናት ስጋ ከመብላትና መጠጥ ከመጠጣት ተጠበቁ፣ የልቅሶና የሐዘን ወራት ናቸውና። ይልቁንም በእነዚህ በስድስቱ ቀኖች መጾም የሚችል ቢኖር ሁለት ሁለት ቀን ይጹም፣ የማይችል ግን አንድ አንድ ቀን ይጹም ከክፉም ሥራ ሁሉ ይጠበቅ። ጌታችን ሙሽራው ከእነርሱ ጋር ሳለ የሙሽራው ሚዜዎች መጾም አይችሉም፣ ነገር ግን ሙሽራውን ከእነርሱ ለይተው የሚወስዱበት ይመጣል፣ ያን ጊዜ ይጾማሉ ብሏልና በእነዚህም በስድስት ቀናት ውስጥ አይሁድ ከእኛ ወስደው በእንጨት ላይ ሰቅለውታልና ከበደለኞችም ጋርም ቆጥረውታልና ስለዚህም ጌታችን ወደ ሰማያት ካረገ በኋላ እኛ እንዳደረግነው ትጾሙ ዘንድ እናዘዛችኋለን። ሌሎችንም ቀኖች እስከ ዘጠኝ ሰዓት ይጹሙ። እጨምራለሁ የሚል ግን ፀሐይ እስኪገባ ድረስ ይጹም። በቤተ ክርስቲያንም ውስጥ ተሰብስባችሁ ኦሪትንና መጻሕፍተ ነቢያትን የዳዊትንም መዝሙር እያነበባችሁ በምስጋናና በጸሎት ዶሮ እስከሚጮህ ድረስ የሌሊቱን ሰዓት ጠብቁ። የሚጠመቁትንም ካጠመቃችኋቸው በኋላ በመፍራትና በመንቀጥቀጥ ሆናችሁ የዳዊትን መዝሙር አንበቡ። ለሕዝቡም ለነፍሳቸው የሚጠቅማቸውን አስተምሯቸው። እስራኤል ወደ ንስሐ ተመልሰው ከግህደት ይድኑ ዘንድ እግዚአብሔርን ለምኑት እንጂ ፈራጁ ጲላጦስ እጁን ታጥቦ ከዚህ ከጻድቅ ሰው ደም እኔ ንጹሕ ነኝ ብሏልና፣ እስራኤል ግን ደሙ በእኛና በልጆቻችን ላይ ይሁን እያሉ ጮኹ። ከዚህ በኋላ ጲላጦስ ንጉሣችሁን ልስቀለውን አላቸው። እነርሱም መልሰው ከቄሳር በቀር ንጉሥ የለንም ስቀለው አሉ። እነርሱም ይህንን ካዳንከው የቄሳር ወዳጁ አይደለህም ብለው መለሱለት። ገዢው ጲላጦስና ንጉሡ ሄሮድስ ይሰቅሉት ዘንድ አዘዙ። አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርም ተናገሩ? የምድር ነገሥታት በጠላትነት ለምን ተነሱ? አለቆችም በእግዚአብሔርና በመሲሁ ላይ ከእነርሱ ጋር በአንድነት ለምን ተሰበሰቡ ያለው ይፈጸም ዘንድ ነው። ዳግመኛም ወንድማቸውን እንደረከሰ በርን ጣሉ አለ። ከዚህም በኋላ በዕለተ አርብ ሰቀሉት፣ በሦስተኛውም ቀን በዕለተ ሰንበት እሁድ ተነሳ። መጽሐፍ አቤቱ ተነስ፣ ምድርንም ፍረድባት፣ አንተ በአሕዛብ ሁሉ ላይ ሰልጥነባቸው ትኖራለህና ያለው ተፈጸመ። ዳግመኛም እግዚአብሔር ዛሬ ሦስት ማልት ሦስት ሌሊት በከርሰ መቃብር አድሬ እነሳለሁ አለ። ድህነትን አደርጋለሁ በእርሱም እገለጣለሁ አለ። ሁለተኛም አቤቱ በቁጣ ተነሳ፣ በጠላቶችን በላያቸው ከፍ ከፍ በል አለ። ደግሞም ፍዳቸው በራሳቸው አምጣባቸው አለ። ስለዚህ እንዳዘዛችሁ መሥዋዕታችሁን አቅርቡ አለ። እንደዚህ መታሰቢያዬን አድርጉ ብሏልና በፍጹም ደስታ መልካም ጾምን ጽሙ፣ በዓልንም አድርጉ። መነሳቱን ተስፋ ያስደረገን ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቷልና ይቺም ስርዓት ዳግመኛ በጌትነት እስከሚመጣ ድረስ ለዘላለሙ ሕግ ተሆናችሁ ይበሉባት ዘንድ ከተወሰነችው ጊዜ በፊት በሰህመነ ሕማማት ሰሞን ምንም ምን ይቀምሱ ዘንድ በክርስቶስ ከአመኑ የሚመናን ወገን ለማንም አይገባም። ሁለት ቀን መጾም የማይችል በሽተኛ ቢሆን ግን ቀዳም ስዑርን ይጹም። የሐዘን ቀን ስለሆነች እንጀራና ጨውም አይቅመስ። ሰሙን ህማማትን ያላወቀ ሰው ቢኖር ከባለ ሀምሳ በኋላ ይጹም። እርሱ የህማማትን ሰሞን እንዲጠብቅ አይደለም፣ ለምሳሌው ነው እንጂ። በእርሱም ፈንታ ይጾም ዘንድ ይገባል። ለከበረ ለህማማት ሰሞን ለህዝቡ ያነቡት ዘንድ የሚገባው ስርዓት ተፈጸመ። ይኸውም ከሆሳዕና እሁድ እስከ ቅዳሚ ሰንበት ማታ ድረስ ነው። እናንተ ከእኔ ጋር በማይዲ ትቀመጣላችሁ ብሎ ተስፋ እንደሰጠን ከእውነተኛው በግ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ወደ እርሷ ወደ መንግስቱ ሁላችንን እግዚአብሔር ያድርሰን። በቀናች ትክክል በሆነች በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰላምንና አንድነትን ፈጥኖ ያድርግልን። ሕዝቡንና የተመረጠ መንጋውን በስሙ በሃይማኖትና ንጹህ በሆነ በመስቀሉ ኃይል ያጽና ከክፉ ሰዎች እጅ ዓለሙን ሁሉ የተጠመቁትን ሰዎች ያድን። ምስጋና ክብር፣ ኃይል፣ ጽን ለእርሱ ነውና ለዘላለሙ አሜን።